በግ መስለው ድንበር ሲያቋርጡ የነበሩ ሶስት ስደተኞች በቁጥጥር ስር ተይዟል። ሳውዲ አረቢያ ላይ እጅግ በጣም አንገብጋቢና ወሳኝ የሆነ መልእክት አለኝ። አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና እየተከበራችሁ ውድ የሷሊያ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋ ሁል ሰላም ነው አልሐምዱሊላ። ዛሬ በሁለት ቪዲዮዎች ወደ እናንተ መጥቻለሁ። ሁለቱንም ወደ እናንተ ለማድረስ ነው። ለሌሎቹ ስለሚጠቅም መረጃውን ሼር እንድታደርጉ እጠይቃችኋለሁ። ቅድሚያ ግን ዛሬ በበርካቶች ዘንድ መነጋገሪያ የሆነው ነገር እዚጋ በምስሉ የምትመለከቱት እጅግ በጣም መነጋገሪያ ሆኗል። ሚዲያው ላይ የአለም ሚዲያ መነጋገሪያ እያደረገው ያለ ጉዳይ ነው። ይህም ደግሞ እዚጋ በምስሉ ላይ የምትመለከቷቸው ሶስት ስደተኞች በግ መስለው ወደ ስፔን ለመግባት ሲሞክሩ ድንበር ላይ የተያዙ ስደተኞች ናቸው። ዜግነታቸው የት እንደሆነ አይታወቅም። እስካሁን የታወቀ ነገር የለም። ነገር ግን አፍሪካውያ እንደሆኑ እየተገለጸ ነው። ብቻ ኢትዮጵያኖች አለመሆናቸውን ነው እኔ የምፈልገው። በቃ ስደተኞች በተለያየ ሁኔታ ወደ ስደት እንወጣለን፣ ግን ደግሞ በዚህ ልኩ እንደዚህ ሆኖ ደግሞ ስደት ላይ መውጣት እንዳመያዝ እንደዚህ መነጋገሪያ መሆን የኢትዮጵያኖች፣ ኢትዮጵያኖች እንዳይባል ነው እኔ ጸሎት፣ ዱአ እያደረግኩ ያለሁት እናንተም ዱአ፣ ጸሎት አድርጉ። እንደምትመለከቷቸው ሰውነታቸውን በግ መስሎ ፊታቸውን እንደዚህ ከሰል ይሁን ምንድን ጥቁር ሜካፕ አለ ሜካፕ ይሁን ምን ተቀብቶ እንደሆነ እኔ አላቅም። የምትመለከቱ መልኩ እንደዚህ በግ መስለው እንግዲህ ድንበር ሲያቋርጡ ታይዟል። እጅ ከፍንጅ ነው የተያዙት። አሁን ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። ሀቂቀትን የሆነ ለስቅም እያልኩ ነው። ደግሞ ህይወታቸው ደግሞ አሳዝኖኛል። ብቻ ያኔ የሰው ልጅ ሊያልፍለት የሚያደርገው ጥረት ሳስብ አሳዝኖኛል። ነገር ግን ደግሞ በዚህ ልክ የሄዱበት ርቀት ያኔ ሀገርን ለማቋረጥ ድንበርን ለማቋረጥ ደግሞ የሄዱበት ርቀት ያደረጉትን ነገር በዚህ ልኩ ወደ በግ ተቀይሮ ለማለፍ መሞከራቸው ደግሞ የሆነ ብቻ ውስጤን የሆነ ነገር አድርጎታል። አልሙሄም ያው አሁን ላይ በከፍተኛ ሁኔታ መነጋገሪያ ሆነዋል አላህ ስብሃነ ወተዓላ ርስቁን ይክፈትልን ይክፈትላችሁ ሀቂቀተን በጣም ያሳዝናል ይህ ሁሉ በቃ ራስን ለመቀየር ሰርቶ ለመቀየር ነው እየለፉ ያሉትና ያ ነገር በጣም አሳዝኖኛል ብቻ አላህ ከይሩን ይምረጥልን ስደት በቃችሁ ይበልን በሀገራችን ይበጅን በእርግጥ እነዚህ ልጆች የት ሀገር እንደሆኑ እስካሁን የተገለጸ ነገር የለም ብቻ ሀገር ሰላም ስትሆን ና የሀገር የኑሮ ውድነት ቢረጋጋ ደግሞ ማንም ሰው ባልተሰደደ ነበር። ነገር ግን የሀገር ሁኔታ ና የኑሮ ውድነት ሁኔታ ይወስኗል። እነዚህ ሰዎች እንግዲህ ሰው በተለያየ አይነት መልኩ ይሰደዳል፣ በተለያየ አይነት መልኩ ድንበር ያቋርጣል። የነዚህ ደግሞ ለየት የሚያደርገው ና ለየት ትን መነጋገሪያ ያደረገው ነገር ከሰውነት ወደ እንስሳነት ተቀይረው ነው እንግዲህ ለመሻገር ሲሉ ድንበር ላይ የ ተያዙት ብቻ ርስቃቸውን አላህ ስብሃነሁ ወተአላ ያስፋላቸው። አይታወቅም በዚህ ጉዳይ ራሱ መነጋገሪያ ሆኖ የርስቃቸው በር መክፈቻ ሊሆን ይችላል። አይታወቅም አላህ እኮ ገፉሩ ረሂም ነው። ቤተኛው መንገድ ርስቁን እንደሚከፍተው አይታወቅም እና አላህ ስብሃነሁ ወተአላ የሁላችንም ያላሰብነውን ርስቅ ይክፈትልን። እኔ ውስጤ እያሳዘነኝም ቢሆን ቅድም እንዳልኳችሁ ያው፣ በአንድ በኩል ደግሞ ወደ በግ መመሰላቸው ደግሞ ገርሞኛል። አላህ ስብሓነ ወተዓላ የረስቁን በርፋ አርጎ ይክፈትልን። ሀገራችን ሰላም ያደርግልን። ሌላው ደግሞ ሳውዲ አረቢያ ለምትኖሩ ወይ እጃዛ ይሆን በተለያየ ምክንያት ወደ ሀገር የገባችሁ እንዲሁም ደግሞ በአዲስ መልክ ወደ ሳውዲ አረቢያ የምትመጡ በዚያራ ሊሆን ይችላል በዑምራ ሊሆን ይችላል በኮንትራት ሊሆን ይችላል በተለያየ መንገድ ወደ ሳውዲ አረቢያ ለመግባት ያሰባችሁ ሰዎች ትኬታችሁ ጊዜ ሳይቃጠልባችሁ አዲስ የወጣ መረጃ አለ። ይህም መረጃ ወደ ለመግባት ኢትዮጵያ ላይ ታውቃላችሁ። አሁን ላይ የወጣው አሁን ላይ ያለው ወረርሽኝ በሽታ ምክንያት በማድረግ ማንኛውም ሰው ወደ ሳውዲ አረቢያ ሲገባ ክትባት ግዴታ መሆኑን አሳውቋል አሳውቋል። ስለዚህ ይህንን ክትባት ደግሞ ከኢትዮጵያ ወደ ሳውዲ አረቢያ የሚገባ ሰው ማንኛውንም ሰው ይመለከታል ማለት ነው። ስለዚህ ቀደም ብላችሁ ትኬት እንደቆረጣችሁ ያንን ክትባት መውሰድ አለባችሁ። ይህ ግዴታ ነው። ምክንያቱም ረስታችሁት ወይም ደግሞ ባለማወቅ ደግሞ ጊዜያችሁ ወደ ቦሌ ሂዳችሁ ወደዚህ ብትሳፈሩ እንደማያስገባችሁ እየተነገረ ነው። እና ይሄ ነገር እንድታስቡበት ቅድሚያ እንድታስቡ ማለት ካላሳለፋችሁ፣ ክሳራ ነው፣ የመጣችሁበት ትኬት ክሳራ ነው የሚሆነው። ስለዚህ ይመልሷቸዋል። ስለዚህ ቀድማችሁ ደግሞ ክትባት ወስዳችሁ እንቅስቃሴ አድርጉ። ወረቀቱን ያዙ። የሆነ የማስረጃ ክትባት እንደወሰዳችሁ የማስረጃ ወረቀት ይሰጧችኋል። ብጣቃ ነገር ሊሆን ይችላል፣ እንደ ካርድ ነገር ማለት ነው። ወረቀት ተጽፎ ሊሆን ይችላል። እና የሰጧችሁን ወረቀት ይዛችሁ ወደ ቦሌ ሄዳችሁ ወደዚህ መሳፈር አለባችሁና፣ እና የትኬት ሰዓታችሁ እንዳያመልጣችሁ፣ እንዲሁም ደግሞ ወደዚህ መታችሁ እዚህ ከደረሳችሁ በኋላ እንዳትመለሱ ጥንቃቄ አድርጉ። ማንኛውም ከኢትዮጵያ ወደ ሳውዲ የሚገባ ሰው ማንኛውም ሰው በዚህ ሰዓት ላይ ያለ ክትባት ማንም ሰው መግባት አይችልም። ስለዚህ ይሄ ዛሬ የወጣ መረጃ ነው እና ለሁሉም እንዲደርስ ሽር አድርጉት። ግዴታ የሆነን ነገር ደግሞ ማድረግ አለባችሁ። ሳውዲ አረቢያ ያወጣችውን ሕግ ደግሞ ያኔ ለጊዜው አትሽርም። ያው ኢትዮጵያ ደግሞ ታውቃላችሁ፣ አሁን ላይ በደቡብ ክልል ላይ የተከሰተውን በሽታ ታውቃላችሁ። በዛ አንጻር ነው እንግዲህ። ወረርሽኝ ነው፣ ከሰው ሰው ይተላለፋል። ብዙ ሰዎች እየሞቱ ነው፣ ወደ ደቡብ ክልል አካባቢ ማለት ነው። በዚህ በሽታ የተነሳ ብዙ ሰዎችን እያጣናቸው ነው። ከሰው ሰው ወዳው ወዳው ነው እየተላለፈ ያለው እና በዛ ምክንያት እንደውም በረራ እራሱ አለመቋረጡ አንድ ነገር ነው። በረራ በቀንደልክ ኮሮና በሽታ ነው ወረርሽኝ የሆነው ሰውን ባንዴ ነው ጸጥ እያደረገ ያለው። ስለዚህ እነሱ ግን አሁን ለጊዜው በረራ አልዘጉም፣ በረራ አልቆምም። ነገር ግን ክትባት ደግሞ ግዴታ እዚህ ያለውን ሰው እንዳይበክል ክትባት ተሰጥቷችሁ እንድትገቡ ግን ፈቅዷል። ያነሳ ታረጉ ደግሞ ሳኡዲ አረቢያ መግባት አትችሉም። በተለያየ አይነት ሁኔታ የምትመጡ ማለት ነው። ሀታ ሳኡዲ ኖራችሁ ለዚያራ ቤተሰብ ለመጠየቅ አገር ገብታችሁ ሊሆን ይችላል፣ በተለያየ ምክንያት ሊሆን ይችላል። ስለዚህ ለሁሉም ነው። ለኡምራ ሊሆን ይችላል፣ ለዚያራ ሊሆን ይችላል፣ በተለያየ ምክንያት በጠለብ ቅድም እንዳልኳቸው ሊሆን ይችላል። በተለያየ መንገድ ስትመጡ ሁላችሁም ትጠየቃላችሁ ማለት ነው። እና ግዴታ ነው የክትባት ወረቀቱን እንዳትረሱ እንዳትረሱ እንዳትረሱ ተናገር ያለው በኋላ ተመለስኩ ብላችሁ ገንዘቤ ብላችሁ እሬ እንዳትሉ እና ውዶችዬ፣ ይህንን ነገር ደግሞ ለብዙዎች እንዲደርስ ሼር አድርጉልኝ። ለእነሱም አድርጉላቸው። የዛሬ ቆይታ ይህን ይመስል ነበረ። መልካም ጊዜ ይሆንላችሁ። ሌሎች አዳዲስ መረጃዎችን ደግሞ እንዳደርሳችሁ እዚህም ቤት ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ እንዲደርስልኝ አድርጉ። ስለምትከታተሉኝ ስለምትሰጡ መልካም አስተያየት መልካም ሐሳብ ሁሉ ከወዲሁ እጅግ በጣም አድርጌ አመሰግናችኋለሁ። እወዳችኋለሁ፣ አከብራችኋለሁ። ያሁ የዛሬ ቆይታ ይሄን ይመስል ነበረ። በሌላ ጊዜ ደግሞ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሁሉ ሰላም ሁኑልኝ። ሰላሙን ሁሉ እመኝላችኋለሁ። አሰላሙ አሌይኩም ወራህመቱላህ ወበረካቱ